ሰበር ዜና አድማጭ ተመልካቾች ሁለት ሰበር ዜናዎችን ይዤ ቀርብ ያለው አንደኛው በአርሲ ስለሚገኙ ክርስቲያን ወንድሞቻችን ሲሆን ሌላኛው ደግሞ አረጋ ከበደ ከሞት ማምለጣቸውን የሚገልጽ ነው። ሁለቱንም እንደየቅደም ተከተላቸው እንደሚከተሉ አቀርባ አለው። በምስራቅ አርሲ ኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን ገለጹ። በትላንትናው ዕለት ህዳር 1 ቀን 2018 ዓ ም ልዩ ቦታው ጠለት ቅዱስ ገብርኤል በተባለ አካባቢ ከጧቱ 3 አገደማ ሶስት ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰን መረጃ ሚያመላክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ ጥላሁን ቦጌና ህፃን ጻድቃን ሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል። ስርዓተ ቀብራቸው በጠለት ቅዱስ ገብርኤል ቤተክርስቲያን በትላንትናው ዕለት ህዳር 1 ቀን 2018 ዓ.ም ም ከቀኑ 7 ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ አቀብላቸኋል በሚል ምክንያት የአካባቢው ወጣት ምእመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኙ ምእመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም የሰብአዊ ድርጊቱ አፈናና ግድያው ተባብሶ መቀጠሉን ያገኘነው መረጃም ያመላክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅዱስ ቤተ ክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅ እንዲሁም የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ ላይ በተደጋጋሚ ብንደውልም ለማግኘት ያደረገነው ሙከራ ሳይሳካ ቀርቷል። ከዚህ ጋር በተያያዘ በአሁኑ ሰዓት ሴቶችና ህጻናት አካባቢውን ለቀው ርቻ ወደሚባል ቦታም እየሸሹ እንደሆነ የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ ክርስቲያኑ በራሱ የሃይማኖት አባቶች ተከዳን። ታሪክ ራሱን ደግሟል። በ1990ዎቹ አጋማሽ አካባቢ ላይ በጅማ ተፈጽሞ የነበረውን የክርስቲያኖች ጭፍጨፋን ሃይማኖት ተኮር ጥቃት አይደለም በሚል ያስተባበሉት የዛነው ዲያቆን የአሁኑ ቀሲስ ታጋይ ታደለ አሁንም የአርሲውን ሃይማኖት ተኮር ጭፍጨፋን በማደባበስና ለብልጽግናው ቡድን በሚመች መልኩ መግለጫ በመስጠት በክርስቲያኖች እልቂት ላይ ዳግም ተሳልቀዋል። በ1990ዎቹ አጋማሽ በኦሮሚያ ክልል ጅማ ዞን የኦርቶዶክስ እምነት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋ በወቅቱም አጣርቶ ለሕዝቡ ይፋ እንዲያደርግ ተቋቁሞ ከነበረው ኮሚቴ መካከል የዛኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ አንዱ አባል ነበሩ። በወቅቱ ኮሚቴው አጣራሁት በሚል ባወጣው መግለጫ ግጭቱ ሃይማኖትን መሰረት ያደረገ አይደለም በሚል እውነታውን ሽምጥጥ አድርጎም ክዶም ነበር። ታሪክ ራሱን ደግመዋል። በተመሳሳይ ሰሞኑን በአርሲዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ዘግናኝ ጭፍጨፋ ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሹ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው በሚል ሀሰተኛ መረጃ ማሰራጨታቸውን ሚዲያችን ተመልክቷል። ጥቃቱ ሃይማኖት ተኮር አይደለም ብሎ መግለጫውን ያወጣው የሃይማኖቶች ህብረት ጉባኤም ነው። በዚህም መላውን የኢትዮጵያ ህዝብን አሳዝኗል፣ አስደንግጧልም። በሚያሳዝን ሁኔታ አርሲ ላይ ፋኖም አለ በሚል ፋኖም ጥቃቱን ፈጽሟል ሲሉ ህዝቡን እና ሙኛችሁ አይናችሁን ጆሮችሁን ድፈኑ ሲሉም ለህዝቡ ያላቸውን ንቀት ገልጸዋል። ጋዜጣዊ መግለጫው ሲሰጥ ግን አርሲ ላይ ፋኖ ምን ይሰራል የሚል ጥያቄ ያነሳ አንድም ጋዜጠኛ የለም፣ ምክንያቱም የሚደርስበትን ያውቃሉና። አሁን በቀጥታ ከአማራ ክልል ወደ ተሰማው ሰበር ዜና አልፋለሁ። የአማራ ክልሉ ፕሬዚዳንት ተብዬ አቶ አረጋ ከበደ ላሊበላ ላይ ጥቃት ተፈጸመባቸው በአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ግዙፍ ላስታ ጀነራል አሳምነው ጸጌ ኮር ተከዝ የክፍለ ጦር ሶስተኛ ሻለቃና የክፍለ ጦሩ መካናይዝድ በጋራ በመሆን በትላንትናው እለት ህዳር 1 ቀን 2018 ዓ ም ከጧቱ ሁለት ሰዓት ተኩል እስከ ረፋዱ ሶስት ሰዓት ተኩል በወሰዱት ጥቃት የክልሉ ፕሬዝዳንት ነኝ የሚሉት አቶ አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ እያሉ ሽምሻሃ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛ የተጠና ጥቃት ተፈጽሞባቸዋል። በተወሰደባቸው መብረቄ ጥቃት ከ ከአስር በላይ ቀይ ቦኔቶ ለባሽ አጃቢዎቻቸው የተደመሰሱባቸው ሲሆን የሆነ ፕሬዝዳንቱም ለጥቂት ከፋኖ በትር እንዳመለጡና ከአየር ማረፊያው ቅርብ እንደነበሩና መንገድ ቀይረው በሌላ አቅጣጫ ፈርጥጠዋል ሲል የሚኒልክ እዝ ህዝብ ግንኙነት መምሪያም አሳውቋል። በመጨረሻም አገዛዙ ብልጽግና የመጨረሻ እቅታ ላይ እንደሚገኝና የአለባብ ሰው ቢያርሱ የአዳራሽ ዲስኩር ህዝቡን እንደማያደናግረውና የፋኖ የድል ችቦ ችቦ የአማራ ህዝብ ሰቆቃ የሚያበቃበት ዘመን እውን የሆነ መምጣቱን የተከዜ ክፍለ ጦር ዋና አዛዥ

አርበኛ ኮማንዶ ዘላለም ሲሳይ ገልጿል። የክልሉን ሕዝብ በከባድ መሳሪያ የሚያስጨፈጭፉት አቶ አረጋ ከበደም እሳቸውም የከባድ መሳሪያ ጥቃት ተፈጽሞባቸዋል። ተላላኪነትና በአንዳነት ልዩ መገለጫቸውን የሚባልላቸውና እመራዋለሁ የሚሉትን ሕዝብ ከኦህዴድ ብልጽግና ጋር በመሆን በከባድ መሳሪያ እያስጨፈጨፍ የሚገኙት አረጋ ከበደ ላሊበላ ከተማ እግራቸው ከመርገጡ በፋኖ ሜካናይዝድ ክፍል ከባድ ጥቃት የተፈጸመባቸው ሲሆን እሳቸው ለጥቂት ሲያመልጡ ነገር ግን ከአስር በላይ የአየር ወለድ ኮማንዶ አጃቢዎቻቸው መገደላቸውን ሚኒሊክ እዝ ለሚዲያችን በላኮ መረጃም አሳውቋል። ጥቃቱ ድንገተኛና ኃያል ነው የተባለ ሲሆን ከጥቃቱ በመሸሽ ተሳፍሮበት የነበረው አውሮፕላንም ከመጋየት ለጥቂት መትረፉም ነው የተረጋገጠው። ይህ በእንዲህ እንዳለ እዚሁ ወሎ ላይ የምሬ ወዳጁ ጦር ተአምር እየሰራ ነው ከወልዲያ በቅርብ ርቀት አመ የሚጫም ተብሎ በሚጠራ አካባቢ ላይ በተፈጸመ ደፈጣ ጥቃት አንድ ኦራል ሙሉም የአገዛዙ ወታደር ሙትና ቁስለኛ ተደርጓል። ምስራቅ አማራ ኮር ዞበላምባ ክፍለ ጦር ስድስተኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረም የአገዛዙ ሰራዊት ላይ አመያ ሚጫ በሚባል ቀጠና ደፈጣ በመያዝ በፈጸሙት ጥቃት ኦራሉ ላይ የነበረው ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን ብትንትኑን በማውጣት ከባድ ሰብአዊና ምቁሳዊ ኪሳራ በማድረስ ታላቅ ጀብዱ ፈጽመዋል ሲል የዙ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም አስታውቋል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊት ላይ የሚወሰደው እርምጃ በደፈጣ ጥቃት እረፍት በመንሳትና በማዋከብ እንዲማረር በማድረግ ሲያመች በመደበኛ ውጊያ በመደምሰስና በመማረክ ብሎም በማስኮብለል አገዛዙን የማፈራረስ ስራ ተጠናክሮ ይቀጥላል ያለው እዙ በህዝብ ግንኙነቱ መምሪያ በኩል ለሚዲያችን በላከው መረጃ አድማጭ ተመልካቾቻችን በወሎ እየተሰሩ ያሉ ጀብዶች በየቀኑ አስደማሚም አስደንጋጭም እጅግ ተአምራዊ ናቸው። በወሎ የተገነባው ጦር እጅግ ያስደንቃል። ይህ በእንዲህ እንዳለም በመጨረሻም አድማጭ ተመልካቾቻችን በመላው ኢትዮጵያ ያለውን ወቅታዊ ሁኔታ በደቡብ የተነሳውን አመጽ እንዲሁም በአማራ ክልል እንዲሁም በሌሎች የኢትዮጵያ ክፍሎች ያሉትን ወቅታዊ ሁኔታ በተመለከተ የኤምኤስ ጋዜጠኞች ያደረጉትን ወቅታዊ ቆይታ በአጭሩ አድምጠን እንመለስ። ባህር ዳር በቅርብ ርቀት የሚገኙ ወረዳዎች እንኳን በሚሄዱበት ጊዜ በታንክ ወይም ደግሞ በሌሎች መሳሪያዎች ታጅበው ነው እንደምንም ደርሰው ነው የሚመለሱት። ይሄ ክልሉ ተረጋግቷል አያስብለው። ጠቅላይ ሚኒስትሩ በቅርቡ እንዳለው ከጎንደር ጎርጎራ ስራ ለመስራት በመከላከያ መታጀብ አያስፈልግም ብሏል። ሪሊ እንደዚህ ማድረግ የለብን ህዝቡ ይህን ነገር ሊያስቆም ይገባል ብያለሁ። የተናገረው ግን ከጎንደር ቆላ ድባ ሀያ አምስት ኪሎ ሜትር ነው መሄድ አትችልም። የአንድ የብልጽግና ባለስልጣን ደፍሮ ከጎንደር ቆላ ድባ መሄድ አይችልም። አንድ የብልጽግና ባለስልጣን ሳይታጀብ ኮብራውን አስነስቶ ከባህር ዳር አዴት፣ ከባህር ዳር መራዊ ወይም ደግሞ ከባህር ዳር አሙሲት መሄድ አይችልም ሳይታጀብ ነው። ምን በየገጠሩ ያለው ወረዳው ራቅ ስትል የሚያጋጥም ማን እንደሆነ ታቀዋለ። ስለዚህ አብዛኛው የአማራ ክልል በፋና ቁጥጥር ስር ነው ያለው። እኔ ለአማራ ክልል ባለስልጣናት የምናግረው ነገር ነው። በዚህ ሁኔታ ውስጥ ልክ መከላከያ የመጀመሪያውን ዓመት ላይ ሞከረ አልቻለም፣ ቀጥሎ ሞከረ አልቻለም። ከዚህ በኋላ እንዴት ይችላል? ከዚህ በኋላ እንዴት ክልሉ ሊቆጣጠረው ይችላል? ሰው አንድ ነገር ማትችል ከሆነ በዛው መንገድ በተደጋጋሚ ው ያንን ነገር እፈታለሁ ብለህ የምትል ያንኑ ነገር ከማምረቶች ሌላ አዲስ ነገር ልታመጣ ችል። ስለዚህ የአማራ ክልል ባለስልጣናት እንኳን ድምፅ ባይኖራቸው የመከላከያ አዛዦች ድምፅ አለን የሚሉት ደጋግሜ የሞከርከው ነገር የማይሳካ ከሆነ እንደማይሳካ አምነን ሌላ መፍትሔ እንዲፈለግ ነው መጣር ያለብን። ገና ፍሮም ዴይ ዋን ነው የአማራ ክልል ችግር ጦርነቱ እንደተነሳ የአማራን ክልል ችግር በጦርነት አታሸንፉትም። ፋኖን በጦርነት ማሸነፍ አይቻልም፣ ክልሉን በኃይል አትቆጣጠሩትን ብ የተናገር ነው። ገና ኢሳት ላይ እያለ ነው። ኤሜስ እንደተመሰረተ አይ ቲንክ በዚህ ጉዳይ የለቀቁ ጓደኞቻችን የሚያስታውሱት ነው። አትችሉም። ጂኦግራፊካሊ በጣም ሰፊ ነው፣ ህዝቡ ከልቡ ነው እየታገለ ያለው። ኦኬ ስለዚህ ከልቡ እየታገለ ያለውን ህዝብ እውነተኛ ለመብቱ እየታገለ ያለን ህዝብ በኃይል ማንበርከክ አትችሉም ብለን ተናግረን ነበር። ይኸው ምንድን ነው ይሆን ያለው? ክልሉን ከማውደም ውጭ የተወሰኑ ፖኬት ከተሞችን ከመቆጣጠር ውጭ የተወሰኑ ሃይዌዎችን አልፎ አልፎ ከመቆጣጠር ውጭ ያው፣ ምስሉ ግማሹ ፋኖ ግማሹን መከላከያ ነው የሚቆጣጠረው። ክልሉ መቆጣጠር አልተቻለም፣ ነገ ማይቻልም፣ ከነገዲ ማይቻልም፣ ከነገዲ ማይቻልም፣ ከአመት በኋላ ማይቻልም፣ ከሁለት ከአምስት አመት በኋላ ማይቻልም። ስለዚህ ሌላ መፍትሄ ነው መፈለግ ያለብን። የክልሉ ቀውስ እየተባባሰ ነው። አማራ ክልል እንግዲህ አንድ ሶስተኛ የሚሆኑ የሀገሪቱ አካባቢ እየተባባሰ ነው ቀውሱ። ኦሮሚያ ክልል ቀውሱ እየተባባሰ ነው። አሁን ደግሞ ቅድሞ እንደማገኝ እናልቀው ከመምህራን ደሞዝ ጋር ተያዘ ቀውሱ እየተባባሰ ነው ከኑሮ። አሁን ደግሞ የሚጨምረው የደሞዝ ጭማሪ የኑሮ ድነቱ ደግሞ የበለጠ ያባብሰዋል። እሱም እንደገና ቀውስ ይወልዳል። በዚህ ላይ የትግራይ ቀውስ ተነስቷል። በዚህ ላይ ከኤርትራ ጋር ያለው ቀውስ አለ። አገሪቱን ቀውስ በቀውሱ ነው ያደረጋት። አንድ ቀውስ መሪ ማለት ይችላል። እኔ በኢትዮጵያ በዚህ ደረጃ ወይም ድሮ ገና በደርግ ጊዜ እንዲህ ዓይነት ነገሮች ሲከሰቱ ነበር በመጀመሪያዎቹ የስልጠና ዓመታት ላይ በታሪክ እንዳነበብ ነው። አሁን ያለው ሁኔታ ግን አይ ከዛም የባሰ ነው የሚመስለው። ነገሮች ከአቅም በላይ እየሆኑ ነው። ሰው ይሄ ሁሉ ድምሩ ምንድረ? አሁን ዛሬ አዲስ አበባ ሰው ምንም የማይነካ የሚመስለው ነገ ወደ አዲስ አበባ ይመጣል። ይሄ ችግር ሄዶ ሄዶ ኢትዮጵያን ከማፍረሱ በፊት ነው ልናስብበት የሚገባው የመጣንበት መንገድ የአማራ ክልልን እያፈረሰ ነው። ኦሮሚያ ክልልን እያፈረሰ ነው። ኦልሬዲ ትግራይ ክልልን ለማፍረስ ጫፍ ደርሷል። ኢትዮጵያን የማያፈርስበት ምክንያት አይኖርም። ምስራቅ አፍሪካን የበለጠ የማያወድንበት ምክንያት አይኖርም። ስለዚህ ኢትዮጵያውያን ቆም ብለው ሊያዩ ይገባል። ነገ የማንቆጣጠረው እንትን ውስጥ ሙሉ በሙሉ ከመግባታችን በፊት ዛሬ ነው ልናስብ የሚገባው። ዛሬ ነው መፍትሄ መፈለግ ያለብን። መንግስት በኃይል ማንበርከክ አይችልም። በቃ ያ ጊዜ አልፈዋል። ስለዚህ ሀገር ሳይፈርስ ትንሽ ሕሊና ያላቸው ሰዎች ካሉ ኦኬ፣ እንዲህ አይነት በስልጣን ያበዱ፣ በስልጣን የሰከሩ፣ በስልጣን የቀወሱ መሪዎችን ኖ ማለት መቻል አለበት። ኖ ብሎ መታገል አለበት። ኦኬ ጥሩ ነው፣ እንቅስቃሴዎች እየተጀመሩ ነው። በተለያዩ አካባቢ መደፋፈሮች እየመጡ ነው። ግን ደግሞ ዜጎች ማወቅ ያለባቸው በየቦታው ተቃውሞችን ቢያደርጉ እውነት ለመናገር ራይት ነው። መከላከያ ሰራዊቱን፣ ጸጥታ ተቋሙ ሊቆጣጠሩ አይችሉም። መላ ሀገሪቱን መቆጣጠር አይችልም። ወታደሩ እንዳልኩት በአማራ ክልል ችግር ተጠምዷል። ወታደሩ በኦሮሚያ ችግር ተጠምዷል። ስለዚህ ደቡብ አካባቢ የሚደረግ ተቃውሞ፣ አማራ ክልል የሚደረግ ተቃውሞ፣ ሶማሌ የሚደረግ ተቃውሞ፣ አፋር የሚደረግ ተቃውሞ፣ ድሬዳዋ የሚደረግ ተቃውሞ መከላከያው አይቆጣጠረውም፣ አቅሙ በላይ ፖሊሱ አይቆጣጠረውም፣ ከአቅሙ በላይ ይሆናል። ድምፅህን ለማሰማት ጊዜው አሁን ነገ ኢትዮጵያ ከደከመች ከፈረሰች በኋላ ረ ደክማለች መድከም ብናለቅስ እየየ ብንል የሚሆን ነገር ነው። ስለዚህ ዛሬ ተቃውሟችን በመግለጽ ይሄ ነገር እንዲቆም መታገል መጀመር አለብን የሚል መልእክት ነው ለማስተላለፍ የምፈልገው። ወንድማገኝ በዚሁ ላ አጠቃለ መልካም ፋሲል አመሰግናለሁ። መርዶ ለጋሬ ለመሆን አይደለም፣ ጨለምተኛም አይደለንም። መሬት ላይ ያለው ነገር የሚነግረው ግን ቀውሱ አገሪቷን ጭልጥ አድርጎ ከማውደሙ በፊት የቀውስ ጠማቂዎችን ገለል በሉ የማለት ድፍረት ሊኖረን ይገባል። አሁን አዲስ አበባ ሰው እቤቱ ስላልመጣል ክፋ ሲል እቤቱ ያልደረሰው የለም እንደ ጠበል ጸዲቅ ተቋርሶታል። ከሰሞኑ ከአዲስ አበባ ያሰባሰብናቸው መረጃዎች በግብር ጫና የደነዘዘ የመካከለኛ ነዋሪ ከአይምሮ በላይ ሆኖበታል። ትንሽ ኑሮን ለመደጎም ቤት አከራይቶ አንዳንዶቹ ደግሞ አጥሩ ላይ ትንሽ ሱቅ ሰርቶ የሚሰራ የአዲስ አበባ ነዋሪ የአዲስ አበባ የአዳነች ቡድን የጣለው ግብር ከአቅም በላይ ሆኖ መክፈል አልቻለም። አንዳንዱ መቶ ሺህ አንዳንዱ በሚል ተጠይቁ መክፈል አልቻሉት። ሱቃቸውን እየዘጉ ቅጣቱን እየከፈሉ ወደ ዜሮ እየገቡ ነው። አንድ ቦታ ብቻ አይደለም፣ በብዙ ክፍለ ከተማዎች በአዲስ አበባ ላይ የግብር ናዳ። እኔ መቀጫም አልለውም ናዳ ነው። አንዳንዶች ዋጋውን እንደነገሩኝ በቪዲዮም የተላካለ ሰሞኑን በስፋት እንመጣበታለን። የብዙ ኢትዮጵያውያን ብሶት የአዲስ አበባ ነዋሪ ብሶት ስለሆነ ተጠራቅሟል እና በደንብ እንሄድበታለን። አዲስ አበቤ ላልከው በደንብ ገብቷል። ፋሲል ናላውን አዝሮታል። ከአራት ኪሎ ከካሳንችስ ከብዙ ከአዲስ አበባ ዋና ዋና ከምብርቷ ላይ ተነሱ ነዋሪዎች፣ ኮ የአዲስ አበባ የኋላኪስ ምብርት ኋላኪስ ዙሪያ ጥምጥም ወስደዋቸው ጫካ ውስጥ አስቀምጠው ሚላስ የሚቀመስ የለም። አንዳንዱ መብራትም ውሃም የሌለበት ቤት ውስጥ ነው ወስዶ ያጎሯቸው እና አዲስ አበቤ በደንብ ተነክቷል። ነገር ግን በተደራጀ መንገድ እንዲህ አይነት የተቃውሞ ድምፅ ለማሰማት ህዝባዊ ሚተኝነት ለማምጣት ብዙ ችግሮች አሉ። ያ እንግዲህ ወደፊት ምናልባት ራሱ ህዝቡ ጥሩ መሪዎችን ከውስጡ አውጥቶ ችግሩን ይፈታል። በሂደት እናየዋለን። ይሄ በፋኖን በተመለከተ ዛሬ የአማራ ፋኖ ብሔራዊ ኃይል ምስራቅ ከተና ምኒልክ እዚ ያወጣው መግለጫ ነበረ። አማራን በአማራ የኦሪድ ብልጽግና የሽመልስ ስታይልን ብለው በባንኩ ያቃተንን በታንኩ ያቃተንን በባንኩ ሞክረው በሚል አንድ ያወጡት ፖሊሲ ተግባራዊ ለማድረግ እየተሞከረ ነው ብለው፣ በተለይ የመሬት ሽያጭ በአማራ ክልል የሚገኙ የብልጽግና ካድሬዎች፣ የብልጽግና ሚሊሻዎች አድማ ብተና መሬት እየተቸበቸበ ነው አሉ። አንዳንድ ከፍተኛ ወታደራዊ አዛዦችም አሉ። ፋኖ አበበ ፈንታው ዛሬ ለሚስ እንደገለጸው መግለጫውን ተንተርሶ ያሉት ነገር አለ የፋኖ ኃይሎች የአማራ ሕዝብ የገጠመውን ፈተና የህልውና ጥያቄ ለመመለስ ፋኖ ተሰማራ ካሉ በኋላ በተለይ ከሐምሌ 2015 በኋላ በክልሉ ለትምህርት ቤት መስሪያ ለሆስፒታል መስሪያ የተባሉ ቦታዎችን እየቆነጠሩ ካድሬውን ከፋኖ ጋር ለማዋጋት ሚሊሻውን ከፋኖ ጋር ለማዋጋት ቦታ ሰጣችሁ፣ መሬት የቸበቸባችሁ ግን ተጠያቂ ትሆናላችሁ። በተደጋጋሚ ያስጠንቅቀናል። አሁንም መሬት መግዛት፣ መሸጥ፣ መለወጥ በተለይ የህዝብን መሰረታዊ እንትን የሚሰራባቸው ቦታዎች ላይ መሰረታዊ ተቋማት ላይ የተመዱ የተመሩ ቦታዎችን እየቆረሳችሁ የምትሸጡ የብልጽግና ካድሬዎች ታረሙ ተብለዋል። ከነፃነት በኋላ ከ2015 ወደዚህ በሊዝ ክራይ፣ በተለያየ መንገድ መሬት የቸበቸባችሁ ሰዎች ተጠያቂ ትሆናላችሁ፣ ገዢዎችም ንብረቱ የእናንተ አይሆንም ብለዋል ፋኑ አስጠንቅቀዋል። ብዙዎች የፋኑን ጥሪ ተቀብለው ተግባራዊ አድርገዋል። ነገር ግን በብልጽግና ውስጥ ጫወታል በጥቅም የመያዝ የማታለል አሁን የኦሪድ ብልጽግና የሚሰጠውን ምስለኔ አስተዳደር አማራ ክልል ውስጥ አለ አረጋ ቢጤዎቹ ከታች ወረደው በተለይ የላይኛው ከፍተኛው ካድሬ ጥቅም ስለሚያገኝ እንደ ትኩስ ድንች ወደ መካከለኛው ያርደዋል። መካከለኛው ለታችኛው በቀበሌ በወረዳ በዞን አንዳንዶች ያሉት ግን የፋኑን ትግል ይደግፋሉ። ነገር ግን ሙሉ በሙሉ አምነውበት ሙሉ በሙሉ ደጋፊ ሆኖ ለመውጣት ተቸግረዋል። ነገር ግን እየከበደ ነው። ጦርነቱ በቀጠለ ቁጥር ብልጽግና የሚከተለው ስልት አለ። በተራዘመ ጦርነት ውስጥ በአማራ ክልል ኢኮኖሚዎችን ስናዳክም ገበሬውም አርሶ አደርጉም ህዝቡም ከኛ ጎን ይቆማል። ፋኖቹ በቃችሁ፣ ሁለት ዓመት ከምናምን ተሸክመናችኋል። ከዚህ በላይ ግን አንችልም። የሚበላ የሚጠጣ የለም። አማራ ክልልን ዙሪያውን ከቦ አስጨንቆታል። ትምህርት ቤቶች ፈርሰዋል። ተማሪዎች ትምህርት ቤት አልሄዱም። ባለፈው ሶስት አራት አመት በአማራ ክልል የሚገኙ ህጻናት ምን እየሆኑ ነው? ይሄ በቤተሰቡ ላይ የሚፈጥረው ጫና ፋኖቹ ላይ ተቃውሞ ሊያስነሳ ይችላል ብለው ስልታይ በሆነ መንገድ እየሄዱበት ነው። ያዋጣናል ብለዋል። እንግዲህ የድረስ እንደሚሄዱ አብረን የምናየው ነው የሚሆነው ነገር ግን ከባድ ነው። ብልጽግና የሚሾፍራት ወይም የሚነዳት ጀልባ በወጀቡ የተላጋች ወደቡ ላይ መድረስ አልቻለችም። እቺ መርከብ ካፕቴኑ ኮምፓስ የለውም። ጠቅላይ ሚኒስትር አብይ እችን ጀልባ እችን መርከብ ኢትዮጵያ የተባለችውን መርከብ ወደ ወደ ወደቡ የሚያደርስ እውቀቱም ብቃቱም ቁርጠኝነቱም ቅንነቱም ያለው ስለዚህ መርከቧን ለማዳን ኮምፓሱን አዘጋጅቶ ኮምፓሱን የተረዳ ካፒቴን ያስፈልገናል። ይሄ ካፕቴን በዚህ ማዕበል ውስጥ ከዚህ መወለድ አለበት። በግራም በቀኝም በምስራቅም በምዕራብም በደቡብ በሰሜንም ያለው ኢትዮጵያዊ አንድ ቦታ ቆም ብሎ ማሰብ አለበት። ከዘር ከረጢት ውስጥ ወጥቶ ከብሔርተኝነቱም ጥልጥ ካለው ጥንፍ ከረገጠው ሃይማኖተኝነትም ወጥቶ ሰውነትን ስብዕናን ኢትዮጵያዊነትን። ሃይማኖትም እኮ ይህንን የሚፈጥረው አለ መልካም ስብዕና መገንባትን ነው። ሰውን በኩል ደረጃ ማየትን ነው። የብሔር ማንነት ለሁላችንም ኩራት ነው፣ ጌጥ ነው። ኦሮሞነት ጌጥ ነው፣ ኩራት ነው። አማራነት ጌጥ ነው፣ ኩራት ነው። ትግራዊነት፣ ጉራጌነት፣ ወላይታነት፣ ዶርዜነት፣ እንዲህ ያለን መሄድ እንችላለን። ሰማንያውንም ብሔር ብንጠራ ለእኛ ችግራችን አይደለም። ቋንቋቸውም ውበታችን ነው፣ ባህላቸውም እነዛው። ይህንን ምናልባት የተረዳ ማህበረሰብ መፍጠር ከቻለን ማዕበሉን እንሻገራለን፣ ነውጡንም እናልፈዋለን። ነገር ግን ቅድም ፋሲል እንዳልከው አእምሯቸው የተቃወሰ ካፒቴን ረዳቶቹ ምነሽ መልስ በዘር ከረጢት ውስጥ ያሉ ስግብግብ ብሔርተኞች ናቸው። ብሔርተኛ ጤናማ ብሔርተኛ ቢሆን እኮ ችግር የለውም። የራስ መብት ይከበርልኝ ስትል የሌላውን መብት አተረግጥም፣ ታከብራል። ክልል የለው ስትል ክልል ውስጥ ሰርቶ ለፍቶ ያደረውን ሰው ውጣ አትልም። እሱም ባለቤት ነው በዛ ክልል ውስጥ። እንዲህ አይነት ፖለቲካን እንደቁማር ቆጥሮ ህዝብን ከህዝብ እያጋደሉ ስልጣና ለመጠበቅ የሚደረግ አገሪቷ በቀውስ ውስጥ ቀውስ የብልጽግና ስልጣን ላይ መቆያ እንደ አንድ ስልትና መሳሪያ የሚጠቀም ቡድን ስለሆነ ይሄ ብልጽግና የሚባለው መሪውና ቢጤዎቹ ውስጥ ካለ ኢትዮጵያ አትረጋጋም። ኢትዮጵያን ለማረጋጋት እንግዲህ የቆረጡ ሰዎች በእውቀት በእውነት ላይ ተመስርተው አቋም ይዘው ህዝብን አስተባብረው ወደፊት መምጣት ያስፈልጋል። እየተነጋገረን የሚሞቱ የሚፈናቀሉ የሚሰደዱ ሰዎች አሉ። እንደ ራሳችን ቤተሰብን ቁጥር። ይከነክናል። ያመናል። የሚያመው ሰው ደግሞ ይቆጣል። ቁስላችንን ደብቀን መድኃኒት ፈልገን ማግኘት አንችልም። በሽታውን የደበቀ መድኃኒት የለውም እንደሚባለው። ስለዚህ አለባብሰው ማረሱ የት እንዳደረሰን አውቀነዋል። ማቆለጳጳሱም ይቅርብን። የሞራል አባቶች እያለን የሃይማኖት አባቶችን ከፍ ከፍ ማድረጉ የለም። በቃ እንደ አርአያነት የምጠቅሳቸው ሰዎች የሉም። አንድ ሁለት፣ በቃ ሀጂ ሙፍት ያሉ ነፍሳቸውን ይማራ አለፉ። ከዚህ ቀድምን እናለቃ እያለን ማንሳት እንችላለን። አለፉ። እነ ፕሮፌሰር መስፍን የአደባባይ ምሁር እኮ አጣን እኮ። መሪዎችን ገስጾ ተቆጥቶ ምክር ሀሳብ አቅርቦ አቅጣጫ የሚያሳይ ማንም፣ የሚገርም ነው አሁን ፕሮፌሰር መስፍን ወልደ ማርያም የኢትዮ ኤርትራ ጦርነት ጊዜ ብቸኛው የጦርነቱ ተቃዋሚ ነበሩ፣ አስታውሳለሁ። እንዲህ አይነት ደፋር የአደባባይ ምሁር አተናል። ዋርካ ዋርካዎቻችን ተገነደሱ፣ ጭር ብሎብናል። በጨለማ ውስጥ እንደሚዳክር አይነ ስውር ነው የምንመስል። ስለዚህ ውሰጣዊ ውስጣዊ ብርሃናችን ለማብራት ምናልባት በእውነት ላይ በሀቅ ላይ ተመስርተን ወገናዊነትን ሰብአዊነትን አስቀድመን በጋራ መንቀሳቀስ ያስፈልጋል። ይህን ነው ማለት የምችለው። ፋሲል፣ እንግዲህ የተወሳሰበው ወይም የተባባሰ የመጣው ቀውስ መፍትሄ መቋጫ ያስፈልገዋል እና ምናልባት እዚህ ላይ አጽንኦት አትኩሮት ሰጥተን የምንነጋገረው።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 አስፍሩልን እንዲሁም ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።